ባሌ ሮቤ ኤርፖርት ከ1997 ጀምሮ በጠጠር ደረጃ መደበኛ የሆነ የበረራ ቅድ ሳይወጣለት አገልግሎት ሲሰጥ ቆይቷል። የኢትዮጵያ ኤርፖርቶች ድርጅት የአካባቢውን የቱሪስት መዳረሻነትና ሌሎች የኢኮኖሚ እንቅስቃሴዎችን መሰረት በማድረግ የኤርፖርቱን ደረጃ የማሳደግ ስራ ከ2007 ዓ.ም ጀምሮ ግማሽ ቢሊዮን ብር በሚሆን በጀት ወደ ስራ ገብቷል። የኤርፖርቱ ደረጃ የማሳደግ ስራ ወደ ተግባር ሲገባ ሰርቶ ለማጠናቀቅ አንድ ዓመት ከስድስት ወር ጊዜ ገደብ ተይዞለት የነበረ ቢሆንም ግንባታውን እያከናወነ የሚገኘው አኪር ኮንስትራክሽን ፕሮጀክቱን በተያዘለት ጊዜ ማጠናቀቅ አልቻለም። ፕሮጀክቱ ያው በኮንትራቱ መሰረት ያው ማለቅ ነው የነበረበት። ዋና ችግር የነበረው የማቴሪያል እጥረት ነው። ለፕሮጀክቱ የፕሮጀክቱን ስፔሲፊኬሽን ወይም ስታንዳርድ ኳሊቲ የሚያሟላ ማቴሪያል በአካባቢው በቅርብ አለመገኘት ነው። ሲገኙም ደግሞ የማስፈቀዱ ሁኔታዎችም ችግር ነበረባቸው። ግንባታውን እያማከረ የሚገኘው የኮንስትራክሽን ስራዎች ዲዛይንና ቁጥጥር ኮርፖሬሽን የትራንስፖርት ዲዛይንና ቁጥጥር ስራዎች ዘርፍ በበኩሉ የስራ ተቋራጩ ያቅም ውስንነት ለፕሮጀክቱ መጓተት ምክንያት መሆኑን ይጠቅሳል። የስራ ተቋራጩ ምናልባት መጀመሪያ ላይ ቀድሞ አስፈላጊ የሆኑ የኮንስትራክሽን መሳሪያዎችን በወቅቱ ባለማስገባቱ የተወሰነ መጓት አለ። እንዲሁም በአካባቢው ላይ ባለው የአየር ሁኔታ ፕሮጀክቱ በተለያየ ምክንያት ያው ዘግቷል። የኤርፖርቱን ግንባታ በባለቤትነት የሚመራው የኢትዮጵያ ኤርፖርቶች ድርጅት ለፕሮጀክቱ መጓተት ምክንያት የሆኑትን ችግሮች ለመፍታት ምን ያህል ተጉዟል? የኢትዮጵያ ኤርፖርቶች ድርጅት ከአካባቢው መስተዳድር ጋር ከክልሉ ጋር በመሆን አካባቢው ላይ የማይገኙ ማቴሪያሎችን ራቅ ብለው ከጎባ መምጣት የሚቻልበት ሁኔታ በመወያየት መፍታት የተቻለበት ሁኔታ ነው የተፈጠረው ከዛ መለስም የአማካሪው ድርጅት ከተቆጣጣሪው ድርጅት ጋር ሆነን በወጣለት መርሃ ግብር መሰረት መግባት የሚገባቸው ማሽኖች አስገብቶ እንዲሰራ የቅርብ ክትትልና ድጋፍ የማድረግ ስራዎችን እንደ ኤርፖርቱ ድርጅት ስናደርግ ነው ይቆያል። አሁን ላይ የባሌ ሮቤ ኤርፖርት ግንባታ ከተያዘለት ጊዜ ገደብ ገብተው ተጨማሪ ግንባታ ጊዜ ተጠይቆበት እየተሰራ ሲሆን በተያዘው አመት መጋቢት ይጠናቀቃልም ተብሎ ይጠበቃል። ሁለት ነጥብ አምስት ኪሎ ሜትር ዝመትና 60 ሜትር የጎን ስፋት ያለው የባሌ አውሮፕላን ማረፊያ ግንባታው ሰባ በመቶ ያህል ተጠናቋል። አውሮፕላን ማረፊያው ከመለስተኛ አውሮፕላኖች ጀምሮ እስከ ቦይንግ ሰባት ሰላሳ ሰባት አውሮፕላኖችም እንዲያስተናግድ ሆኖ ነው እየተገነባ ያለው። የኢትዮጵያ ኤርፖርቶች ድርጅት በ2017 ዓ.ም በአፍሪካ ቀዳሚ የኤርፖርት አገልግሎት ሰጪ ተቋም ለመሆን ግብጥሎ እየሰራ ሲሆን በአሁኑ ጊዜ 18 ሀገር ውስጥና አራት ዓለም አቀፍ በረራ ማስተናገድ የሚችሉ ኤርፖርቶችን መገንባት ችሏል።